ሰላም፣ ጤና ይስጥልን። ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤ ለኮንዶሚኒየም ከተመዘገቡ አንድ ሚሊዮን ተመዝጋቢዎች ውስጥ በተለያዩ ምክንያቶች አምስት መቶ ሺ ወይም ግማሹ ቁጠባውን ማቋረጡን ገልጸው የቀረው ግማሹ ወይም አምስት መቶ ሺ እንደሆነ ተናግረው በ2018 ዓመተ ምህረት ቤት ለመስጠት ጥረት እየተደረገ እንደሚገኝ ተናግረዋል ተገኝተዋል ። ከኮንዶሚኒየም ተመዝጋቢዎች በተጨማሪ ሌሎችንም ቤት ፈላጊዎችን የቤት ባለቤት ለማድረግ የከተማ አስተዳደሩ እየሰራ እንደሚገኝም ጨምረው ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከዚህ ቀደም የኮሪደር ስራ ቆሞ በ2018 ዓ.ም የቤቶች ግንባታ በስፋት ይከናወናል ማለታቸው ይታወሳል። ከዚህ ቀደም የፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ በነበራቸው ቆይታ በስድስትና በአምስት ዓመታት ውስጥ አንድ ነጥብ አምስት ሚሊዮን ቤቶች ይገነባሉ ማለታቸው ይታወሳል። ለመሆኑ ለኮንዶሚኒየም ቆጣቢዎች እና በአጠቃላይ ለቤት ፈላጊዎች ቤት ተደራሽ ለማድረግ የሚደረገውን ጥረት በተመለከተ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ምን አሉ? ከራሳቸው አንደበት እንሰማለን፣ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ ታማኝ መረጃዎችን በፍጥነት ማግኘት ይችላሉ። በድጋሚ እስከ ፍጻሜው አብረን እንቆይ። የአዲስ አበባ ከተማ አስተዳደር ዜጎችን የቤት ባለቤት ለማድረግና ተጠቃሚነታቸውን ለማረጋገጥ ትኩረት ሰጥቼ እየሰራው ነው አለም። የከተማ አስተዳደሩ የቤት አቅርቦት ችግርን ለመፍታት በመንግስት በበጎ ፈቃድ ኢኒሽቲቭና በግል ገንቢዎች አልሚዎች ትብብር በርካታ ቤቶችን በመገንባት በፍትሐዊነት ዜጎችን ተጠቃሚ አድርግ ያለውም ብለዋል። በዚህም በተለያዩ አማራጮች ቤቶችን በመገንባት የመኖሪያ ቤት አቅርቦትን በማሻሻል አመርቂ ውጤቶችን አስመዝግብ ያለውን ብለዋል። ይህ ጥረት በ2018 ተጠናክሮ እንደሚቀጥልም አስታውቋል። ከተማ አስተዳደሩ ከግል ባለሀብቶች ጋር በቅንጅት በመስራት ከጊዜ ወደ ጊዜ እየጨመረ የመጣውን የዜጎችን የቤት ፍላጎት ለማሟላትና ተደራሽ ለማድረግ ዘርፈ ብዙ ስራዎችን እየሰራ እንደሚገኝም አስታውቋል። እስካሁን ድረስ በተለያዩ ፕሮግራሞች የተከናወኑ ግንባታዎች በኮንዶሚኒየም ፕሮግራም 139.8፣ ለአቅመ ደካሞችና ለሀገር ባለውለታዎች በመንግስትና በበጎ ፈቃደኞች ትብብር የተገነቡ 4576፣ በከተማ አስተዳድሩ ለክራይ የተገነቡ 24.819፣ በሪል ስቴት በማህበርና በግል ገንቢዎች የተገነቡ 175605 በድምሩ ከ380000 በላይ የሚሆኑ ቤቶችን ለተጠቃሚዎች ማስተላለፉን ገልጿል። በቀጣይም የተለያዩ አማራጮችን በመጠቀም የዜጎችን የመኖሪያ ቤት ጥያቄ ለመመለስ በትኩረት እንደሚሰራ የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት አስታውቋል። የኮንዶሚኒየም ቆጣቢዎችንና አጠቃላይ የቤት ፈላጊዎችን ተደራሽ ለማድረግ ጥረቶች እንደሚቀጥሉ የአዲስ አበባ ከተማ አስተዳደር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 ይህ በእንዲህ እንዳለ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም በፓርላማ በነበራቸው ቆይታ አንድ ነጥብ አምስት ሚሊዮን ቤቶች ለመገንባት እንቅስቃሴ ተጀምሯል ማለታቸው ይታወሳል። መንግስት የዜጎችን የመኖሪያ ቤት ፍላጎት ለማሟላት በሚቀጥሉት ስድስት ዓመታት ውስጥ አንድ ነጥብ አምስት ሚሊዮን ቤቶች ለመገንባት አቅደው እንቅስቃሴ መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸው ነበረ። ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ አንድ ነጥብ አምስት ሚሊዮን መኖሪያ ቤቶች ለመገንባት የተቀረጸው ፕሮጀክት በመላው ሀገሪቱ የሚተገበር እንደሆነ ተናግረዋል። እያንዳንዱን ኢትዮጵያዊ የቤት ባለቤት ማድረግ የሚቻል ባይሆንም ዜጎች በአቅማቸው ተከራይተው ለመኖር የሚችሉበትን የቤት አማራጭ እንዲያገኙ ለማድረግ እየተሰራ ነው ብለዋል። መንግስት በሚቀጥሉት አምስትና ስድስት ዓመታት ከ30 ቢሊዮን ዶላር በላይ በሆነ ወጪ ሊተገብራቸው ካቀዳቸው ሰባቱ ግዙፍ ፕሮጀክቶች ውስጥ አንዱ የመኖሪያ ቤቶች ግንባታ መሆኑን ተናግረዋል። ለዚህም መንግስት መሰረት ልማቶችን እያሟላ እንደሚገኝ የጠቆሙት ጠቅላይ ሚኒስትር ሰሩ ለቤቶቹ ግንባታ የሚያስፈልጉ መሰረታዊ ግብዓቶች በሀገር ውስጥ እንዲመረቱ የማድረግ ስራ ሲሰራ መቆየቱን ገልጸዋል። የኢትዮጵያን የቤት ፍላጎት ለማሟላት የሚያስችሉ አምራች ድርጅቶችን የማስፋፋትና በሀገር ውስጥ የማይመረቱ የነበሩ ምርቶችን በሀገር ውስጥ እንዲመረቱ የማድረግ ተግባራት ሲከናወኑ መቆየታቸውን መክለዋል። ለቤቶች ግንባታ ትልቅ አቅም የሚሆኑትን የሲሚንቶ፣ የብረት ማምረቻና ና የመስታወት ፋብሪካዎችን የማስፋፋትና የማጠናከር ስራዎችም እየተሰሩ መሆኑን አመላክተው ነበረም። ጠቅላይ ሚኒስትሩ አያይዘው ግራናይት፣ ማርብል እንዲሁም የፈርኒቸር ስራዎች ላይ ሰፋፊ ግ ጅቶች መደረጋቸውንም አንስተዋል። በቅርቡ ማሳያ የሚሆኑ ቤቶች እንደሚገነቡም ጠቅላይ ሚኒስትሩ አመላክተው ነበረም።